ሰላም ይመስጥልኝ፣ ውድ ተመልካቾቻችን የዕለቱን ዜና ዛሬ ለጊዜው አልላችሁም። የእጅ ስራ በአዲስ ክስት ተከስቼላችኋለሁ እና የእጅ ስራ የምትፈልጉ መማር ማለት ነው፣ መማር የምትፈልጉ ሁላችሁ አለሁላችሁ። ይህን የመሰለ የእጅ ስራ እንሰራለን። አበቦች፣ ፋንድሻ ምናምን፣ እንደዛ አድርገን እንደምታዩት እንሰራለን ወዶቼ፣ የእጅ ስራ የምትፈልጉ መማር የምትፈልጉ ቪዲዮ እንደዚህ ይሰራሉ የምትሉ ላይክ እና ሰብስክራይብ በማድረግ እንትንበሉ። የእጅ ስራዎች የምትፈልጉ ማለት ነው። ይሄ ሊያውም ያለ ኪሮሽ እገዛ ላይ የተሰራው ኪሮሽ የለኝም ነበረ እና የእጅ ስራ እንማራለን። ቪዲዮ ስሪል ለምትሉ ልጆች ላይክ ሰብስክራይብ እያደረጋችሁ አስተያየት ጻፉልኝ እና እንሰራለን ነው ስራ ማለት ነው ውዶች፣ ዛሬ ደግሞ የሆነ ለየት አድርጌ አንድ ግጥም ላነብላችሁ ነው። ለቅመሞችዬ፣ ለእኛ ማለት ነው ለእኛም ግጥም ነው እናቀርብላችሁ። ሳንድ ስነ ጽሑፍ አለችኝ። ለአረብ አገሯ ሴት ይላል። ለአረብ አገሯ ሴት፣ አንቺ ስደተኛ የመዳሟ ቅመም፣ መቼም በጀግንነት የሚጠራሽ የለም ገንዘብሽን ነው እንጂ አንቺን የሚወድሽ በፍጹም ሰው የለም፣ ቢነገር ቢወራ የሚመጥን ቃል የለም። ራስሽ የቀለሽ ለሰው የምታበሪ ህመምሽን፣ ጭንቀትሽን ለማንማት ለማንም ነግሪ፣ ዘር ብሄር ሳትለይ ለሰው የምትራሪ። አንቺ ስደተኛ የመዳሟ ቅመም፣ ብርታት ጥንካሬን ከአምላክ የተቸረሽ፣ ማንም ጀግና ቢሆን አንቺን አይመጥንሽ ማንም ታጋሽ ቢሆን አንቺን አይደርስብሽ። ጌቱ ጠንካራ ነው ባንቺ የሚያሾፍብሽ የትዕግስትሽ መጠን መቼም ወደር የለው። የአረብ ሀገሯ ሴት አድራቂ ነው እንጂ አመስጋኝ የሌላት ሁሌ እንብላሽ እንጂ እናብላሽ የማይሏት የኔ አመድ አፋሽ የአረብ ሀገሯ ሴት ምንም ብትለግስ የማትመሰገን እሷ ያልተማረች ሰውን የምታስተምር እሷ እየታመመች ሰውን የምታድን ማይም ተብላ ምሁር የምታፈራ ያቺ ሴት ካላችሁ ባህር ማዶ ያለች አይዞሽ ባይ የሌላት የመዳም ቅመም ናት። በእምነቷ የጸናች ፍጹም የታመነች ማህተሟ ከአንገቷ ከቶ ያልተበጠሰ። ቆይ ግን ጀግና ማን ነው እሷን የሚበልጣት? ቆይ ግን ጎበዝ ማን ነው እሷን የሚንቃት? ድህነት ታግሳ ለሰው የተረፈች እህት ወንድሞቿን በክብር ያስተማረች፣ እናትና አባቷን በማረግ የጦረች ጀግና ሴት፣ ቆይ ማን ነው እሷን የሚመስላት? ማንነቷ ሳያቅ ማንም መንገደኛ ቆይ ምን አስቦ ነው ስሟን የሚያጠፋው? እኔ ግን ልንገር ከገባ ሚስጥሩ በሳት ተፈትና ተነጥራ የወጣች ችግር መከራውን ሁሉንም የቻለች ለእኔ ጀግናዋ ሴት የመዳም ቅመም ናት። በሳት ተፈትና ነጥራ ተነጥራ የወጣች ችግሩን መከራውን ሁሉንም የቻለች ለእኔ ጀግናዋ ሴት የመዳም ቅመም ናት። ደግሞ እኮ ትዕግስቷ ማን ነው የሚመስላት? ስትታዘዝ እሺ፣ ስትሰደብ እሺ በትዕግስት እሺ ብላ የምታልፍ የዛሬዋን ችላ ነገን ተስፋ አድርጋ ጨለማን የምታልፍ ብርሃንን አስባ ድካሟን ህመሟን ሁሉንም ታግሳ ማን ነው ትግስተኛ እንደ መዳም ቅመም ታዲያ ታዲያ ያውስላታ ስሟን የሚያጠፋው ስርዓት የሌለው አሳዳጊ ያጣው አደብ ግዛ በሉት ድንበሩን አይለ የመዳሟን ቅመም አፉ እንዳመጣለት ዝም ብሎ አይዝለፍ ማንም። አለምንም ጀግና ሴት ካላችሁ ባህር ማዶ ያለች የመዳም ቅመም ነች፣ ሰውን የምታኖር እራሷ የሞተች። ማንም አለምንም ጀግና ሴት ካላችሁ ባህር ማዶ ያለች የመዳም ቅመም ነች፣ ሰውን የምታደር ራሷ የሞተች። ውዶቼ ይህን ግጥም እንግዲህ የገጠምበት ለራሳችን ለመዳም ቅመሞች፣ ለኛ ለጀግኖች፣ ስለ ሰው ሳይሆን ስለ ራሳችን የምንኖር ላመንበት ነገር የምንሞት ዓላማችን የምናሳካ ጀግና ሴቶች ማለት እኛ ነን። ከምንም በላይ አንድ ወታደር ወታደር አንድ ወታደር ጀግና ሊባል የሚችለው አገሩን ስለጠበቀ ነው። ድንበሩን ስለጠበቀ ነው አደለ? እኛ ደግሞ እንደነሱ ወታደር ማለት ነው እኮ፣ በነገራችን ለኛ የመዳም ቅመሞች እኮ ወታደር ማለት ነው። ውጊያው ከድህነት ጋር ነው። ውጊያው ከድህነት ጋር አላማዬን ለማሳካት ብዙዎች አሁን አስር ዓመት ስምንት አመት ሰባት አመት ከዛ በላይ ከሀገር ሀገር የምንሰደደው ከሀገር ሀገር እየተዘዋወር ይህ ሀገር ባይሆን ይሄ ሀገር ይሆንኛል ብለን የምንዘዋወረው ለአላማችን ነው። አላማችን ምንድን ነው? ድህነትን ለማስሸነፍ ቤተሰቦቻችን አንገታቸውን የደፉትን ቤተሰቦቻችን አንገታቸውን ቀና ለማድረግ እየጎዱን እንኳን የምንኖርላቸው ቤተሰቦቻችን እነሱን ለማስደሰት ነው እንጂ የራሳችን ህይወት ለራሳችን የምንኖር ሰዎች አይደለም። በነገራችን ለነገራችን ለራሳችን ለነገ ለራሴ የምንኖር ሳይሆን ለሰው የምንኖር የጨለማ መብራቶች ማለት እኛ የመዳም ቅመሞች ነን። ስለዚህ ማንም ከዚህ መጣ ማንም እንደዚህ ያለ ቢሰድባችሁ ውስጣችሁ በፍጹም አይሰበር። እግዚአብሔርም የሚሰድቡን ሰዎች የሆኑ ጋጠ ወጥ በአስተሳሰባቸው የወረዱ ሰዎች ሊሰድቡን ይችላሉ ግን ለእነሱ ቦታ አንስጣቸው። በእነሱ ስድብ አንሰበር አንውደቅ። ለምን እኛ ጀግኖች ነን። እኛ ማለት ወታደር ነን። ውትድርናችን ጠላት የሆነውን በሀገርም ደረጃ እንደ ዓለምም በዝቅተኛ ኢኮኖሚ እየኖር ነው ያለውን እኛ ኢትዮጵያ ነችና አለን ይህንን ለማሸነፍ ትልቁ አንድነትን ለማሸነፍ የወጣን ስደተኞች ነው ያለ እድሜያችን በአስራስድስት ዓመት በአስራአምስት ዓመት በአስራአራት ዓመት አስራስምንት ዓመት ነው ሀያ ዓመት ነው እያልን ነው የወጣን ያለን እኛ ቅመሞች ነው ናለን። ስለዚህ ለዝህ ዓላማችን እና ለዝህ ጥንካሪያችን ደግሞ ጀግኖች መባል ሲያንሰን ነው። ከአንድ ወታደር ያልተናነሰ ተግባር እየፈጸምን ያለ ነው። ከአንድ ድንበር ከሚጠብቅ ወታደር ጠላትን አገሩን ለጠላት አሳልፎ ከማይሰጥ ወታደር የማይተናነስ ስራ እየሰራ ነው ያለነው። ምኛ ነን? በኢኮኖሚ በምኑ በምኑ። በጣም ብዙዎችን ሊቅ ያደረገች ብዙዎችን ከአሁን በፊት አይታችኋል አይደለ? አንድ ጀግናነት ሀያ ሶስት ዓመት አረብ ሀገር ሰርታ ልጇን ፓይለት ያደረገች ያች ማለት እኛ ነን። ስለዚህ ክብር ለመዳም ቅመሞች። እንደውም እንደው የመዳም ቅመሞች ቀን ቢከበር አትሉ? እኔ እላለሁ የመዳም ቅመሞች ቀን ቢኖረን እና ቢከበርልን በቃ የቅመሞች ቀን ቢባል። ይህን ቪዲዮ በኢትዮጵያም ከኢትዮጵያ ውጭም በተለያዩ ዓለም ሀገራት ያላችሁ ልታዩት ትችላላችሁ። በአውሮፓም ያሉ በብዙ ፈተና ውስጥ የሚኖሩ አሉ። በአፍሪካም በብዙ ሀገሮች እና ለማንኛዎቻችሁም ስደተኞች ይሁንልኝ፣ ይሄ ድምፅ ለሁላችሁም በስደት ላይ ያላችሁ ብዙ ፈተና፣ ብዙ ቻሌንጅ የምትቀበሉ ሰዎች ለእናንተ ብርታት፣ ጥንካሬ ይሁንልኝ ስል እኔ የራሴ ቅመም የራሴ ቅመም ያልኩበት ብዙዎች በረመዳም ቅመም ኮንፊደንስ የለሽም ላላችሁኝ አይደለም፣ አልተረዳችሁኝም። እኔ የራሴ ቅመም ነኝ። የራሴን ህይወት ለመለወጥ ነው የወጣሁት። ለራሴ አላማ ነው የወጣሁት እንጂ እሷ ቅመም ማለት እኮ እሷ ገዛ ላለም የምኖር ሰው አይደለም። የራሴ ነኝ። የራሳችንን አንቺም የራስሽ ነሽ አንተም የራስህ ነህ። ለራስህ አላማና ግብ ነው የወጣው። ስለዚህ የራሳችን ህይወት ነን እንጂ የሰዎች ህይወት ማጣፈጫ አይደለንም። በእርግጥ እስካለን ድረስ ህይወታቸውን እያጣፈጥን ነው፣ በጉልበታችን ማለት ነው። አሞን እንዳላመመን እየሆንን እየሰራ ነው አለ። ስለዚህ የራሳችን ሁላችንም ይሄ የራሳችን ጀግኖች ነው። ይህንን በዚህ ሚላችሁ አይመስለኝ ሙዶቼ እና ቪዲዮ አላርዝምባችሁ። አበረታቱኝ ላይክ ሰብስክራይብ እያደረጋችሁ ገንቢ ኮመንትም ጻፉልኝ። በስነ ጽሁፍም እንደዚህ ብቅ እላለሁ። አንዳንዴ ውስጥ ይሄን በቃ ከልከል ሲያደረገው ጻፍ አረጋለሁ። እና በተለያዩ ነገሮች እጅ ስራዎችም ሰራለሁ፣ መከከራለሁ። የኔ ወዶች ላይክ ሰብስክራይብ ማያረጋችሁን እንዳትረሱ። በክርስቶስ ፍቅር ሁላችሁንም ወዳችኋለሁ። ሙስሊሞች፣ ወቶችም፣ ፕሮቴስታንቱንም፣ ማማተከታዮችም በርቱ፣ ጠንክሩ፣ ጸልዩ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቻው።